መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 16 የእግዚአብሔርንም ታቦት ይዘው ገቡ፣ ዳዊትም በተከለለት ድንኳን ውስጥ አኖሩት። የሚቃጠለው መሥዋዕትና የደህንነቱን መሥዋዕትም በእግዚአብሔር ፊት አቀረቡ። ዳዊትም የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ማቅረብ በፈጸመ ጊዜ በእግዚአብሔር ስም ሕዝቡን ባረከ። ለእስራኤልም ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ አንዳንድም ቁራጭ ስጋ አንዳንድም የዘቢብ ጥፍጥፍ አካፈላል። በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእስራኤልንም አምላክ እግዚአብሔርን የወድሱት ዘንድ ያመሰግኑትና ያከብሩትም ዘንድ ከሌዋውያን ወገን አቆመል አለቃው አሳፍ ነበረ። ከእርሱም በኋላ ዘካርያስ፣ ይኤል፣ ሰሚራሞት፣ ይኤል፣ መቲትያ፣ ኤልያብ፣ በንያስ፣ ኦቤድ ኤዶም፣ ይኤል በመሰንቆና በበገና አሳፍም በጸናጽል ይዘምሩ ነበር። ካህናቱም በንያስና የሕዝኤል በእግዚአብሔር ቃል ኪዳን ታቦት ፊት ሁልጊዜ መለከት ይነፉ ነበር። በዚያም ቀን ዳዊት በአሳፍና በወንድሞቹ እጅ እግዚአብሔርን እንዲያመሰግኑ አስቀድሞ ትእዛዝን ሰጠ። እግዚአብሔርን አመስግኑ፣ ስሙን ጥሩ፣ ለአሕዛብ ሥራውን አውሩ። ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ። ሁልጊዜ ፊቱን ፈልጉ። ባሪያዎቹ የእስራኤል ዘር ለእርሱም የተመረጣችሁ የያዕቆብ ልጆች ሆይ፣ የሠራትን ድንቅ አስቡ ተአምራቱንም የአፉንም ፍርድ። እርሱ እግዚአብሔር አምላካችን ነው። ፍርዱ በምድር ሁሉ ነው። ቃል ኪዳኑን ለዘላለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለምን ኪዳን እንዲሆን አጸና። እንዲህም አለ፣ ለአንተ የከነዓንን ምድር የርስታችሁን ገመድ እሰጥ አለው። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግሥትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳስሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም፤ ስለ እነርሱም ነገሥታትን ገሰጸ። ምድር ሁሉ እግዚአብሔርን አመስግኑ፣ ዕለት ዕለት ማዳኑን አውሩ። ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ ተፈራ ነው። የአሕዛብ አማልክት ሁሉ ጣዖታት ናቸው። እግዚአብሔር ግን ሰማያትን ሠራ። ክብርና ግርማ በፊቱ፣ ኃይልና ደስታ በስፍራው ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ኃይልን ለእግዚአብሔር አምጡ፣ ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባንን ይዛችሁ በፊቱ ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ ምድር ሁሉ በፊቱ ትነዋወጥ፣ ዓለሙም እንዳይናወጥ ጸንቷል። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታድር፣ በአሕዛብ መካከል እግዚአብሔር ነገሰ በሉ። ባሕርና ሞላዋ ትናወጥ፣ በረሃ በእርሷም ያሉ ሁሉ ሐሴትን ያድርጉ፣ በምድር ሊፈርድ ይመጣልና የዱር ዛፎች በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የመዳናችን አምላክ ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ በምስጋናህም እንመካ ዘንድ ከአሕዛብ ሰብስበህ ታደገን በሉ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝቡም ሁሉ አሜን ይበሉ፣ እግዚአብሔርንም ያመስግኑ። እንዲሁም በየቀኑ እንደሚገባቸው በታቦቱ ፊት ዘወትር ያገለግሉ ዘንድ አሳፍንና ወንድሞቹን ኦቤድ ኤዶምንም ስድሳ ስምንቱንም ወንድሞቻቸውን በዚያ በእግዚአብሔር ቃል ኪዳን ታቦት ፊት ተዋቸው። የኢዶታምም ልጅ ኦቤድ ኤዶምና ሆሳ በረኞች የሆኑ ዘንድ ተዋቸው። ካህኑን ሳዶቅንና ካህናቱን ወንድሞቹን በገባኦን በኮረብታው መስገጃ ባለው በእግዚአብሔር ማደሪያ ፊት አቆማቸው። ለእስራኤልም ባዘዘው በእግዚአብሔር ሕግ እንደተጻፈ ሁሉ ለሚቃጠለው መስዋዕት በሚሆነው መሰዊያ ላይ የሚቃጠለውን መስዋዕት ሁልጊዜ ጠዋትና ማታ ለእግዚአብሔር ያቀርቡ ዘንድ ምሕረቱም ለዘላለም ነውና እግዚአብሔርን ያመሰግኑ ዘንድ ኤማንና ኤዶታምን በስማቸውም የተጻፉትን ተምርጦ የቀሩትን ከእነርሱ ጋር አቆመ። ከእነርሱም ጋር ካህናቱ ከፍ አድርገው ለማሰማት መለከትና ጸናጽል ለእግዚአብሔርን መዝሙራት የዜማ ቀይዘው ነበር። የኤዶታምም ልጆች በረኞች ነበሩ። ሕዝቡ ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤቱን ይባርክ ዘንድ ተመለሰ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 17 እንዲህም ሆነ ዳዊት በቤቱ በተቀመጠ ጊዜ ዳዊት ነቢዩን ናታንን፣ እነሆ እኔ ከዝግባ በተሠራ ቤት ተቀምጫለሁ የእግዚአብሔርም ቃል ኪዳን ታቦት በመጋረጃዎች ውስጥ ተቀምጠዋል አለው። ናታንም ዳዊትን እግዚአብሔር ከአንተ ጋር ነውና በልብ ያለውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ እስራኤልን ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ ከድንኳን ወደ ድንኳን ከማደሪያም ወደ ማደሪያ ሄድ ነበር እንጂ በቤት ውስጥ አልኖርሁምና የምኖርበትን ቤት አትሰራልኝም። ከእስራኤል ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን ይጠብቅ ዘንድ ከእስራኤል ፈራጆች ላዘዝሁት ለአንዱ በውኑ ተናግሬ ያለውን? አሁንም ባሪያዬን ዳዊትን እንዲህ በለው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድሁ። በሄድክበትም ሁሉ ከአንተ ጋር ነበርሁ፣ ጠላቶቼንም ሁሉ ከፊት አጠፋው። በምድርም ላይ እንዳሉ እንደ ታላላቆች ስም ለአንተ ስም አደርጋለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ እተክለውም አለው። በስፍራውም ይቀመጣል ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤም በእስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ጠላቶችንም ሁሉ አዋርዳቸዋለሁ። እግዚአብሔር ደግሞ ቤት እንዲሰራልህ ነግርሃለሁ። ወደ አባቶችም ትሄድ ዘንድ ዕድሜ በተፈጸመ ጊዜ ከልጆች የሚሆነውን ዘርህን ካንተ በኋላ አስነሳለሁ፣ መንግሥቱንም አጸናለሁ። እርሱ ቤት ይሰራልኛል፣ ዙፋኑንም ለዘላለም አጸናለሁ። እኔም አባት እሆነዋለሁ እርሱም ልጅ ይሆነኛል። ካንተ አስቀድሞ ከነበረው እንዳረፍ ምሕረቴን ከእርሷ አላርቅ። በቤቴና በመንግሥቴም ለዘላለም አቆመዋለሁ፣ ዙፋኑም ለዘላለም ይጸናል። እንደዚህ ነገር ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ንጉሡም ዳዊት ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፦ አቤቱ አምላኬ ሆይ እስከዚህ ያደረስኸኝ እኔ ማን ነኝ? ቤቴስ ምንድር ነው? አምላክ ሆይ ይህ በፊት ጥቂት ነበረ። አቤቱ አምላክ ሆይ ስለ ባርያህ ቤት ደግሞ ለሩቅ ዘመን ተናገር፣ እንደ አንድ ባለማዕረግ ሰው ተመለከተኝ። አንተ ባሪያህን ታውቀዋለህና ለባሪያ ስለተደረገው ክብር ዳዊት ጨምሮ የሚለው ምንድን ነው? አቤቱ ይህን ታላቅ ነገር ሁሉ ታስታውቀው ዘንድ ስለ ባሪያህ እንደ ልብህም ይህን ተአምራት ሁሉ አድርገሃል። አቤቱ እንደ አንተ ያለ የለም። በጆሮአችንም እንደሰማን ሁሉ ከአንተ በቀር አምላክ የለም። አንተ እግዚአብሔር ከግብፅ ካወጣኸው ከሕዝብ ፊት አሕዛብን በማሳደድ በታላቅና በሚያስፈራ ነገር ለአንተ ስም ታደርግ ዘንድ ለአንተም ሕዝብ ትቤዥ ዘንድ እንደ ሄድህለት እንደ አንተ ሕዝብ እንደ እስራኤል ያለ በምድር ሌላ ሕዝብ አለን? ሕዝብህንም እስራኤልን ለዘላለም ሕዝብ አደረግከው አንተም አቤቱ አምላክ ሆነኸዋል። አሁንም አቤቱ ስለ ባሪያህና ስለ ቤቱ የተናገርኸው ለዘላለም የጸና ይሁን፣ እንደ ተናገርህም አድር። የሰራዊት ጌታ እግዚአብሔር እርሱ የእስራኤል አምላክ ነው፣ በእውነት የእስራኤል አምላክ ነው ይባል ዘንድ ስምህ ለዘላለም ጽኑና ታላቅ ይሁን። የባሪያህም የዳዊት ፊት በፊት ጸንቷል። አምላኬ ሆይ ቤት እንድትሠራለት ለባሪያህ ገልጠሃልና፣ ስለዚህ ባሪያህ ወደ አንተ የጸልይ ዘንድ በልቡ ደፈረ። አሁንም አቤቱ አንተ አምላክ ነው፣ ይህንም መልካም ነገር ለባሪያህ ተናግረሃል። አሁንም በፊትህ ለዘላለም ይኖር ዘንድ የባሪያህን ቤት እንድትባርክ ፈቅደሃል። አንተም አቤቱ ባርከኸዋል፣ ለዘላለምም ብሩክ ይሆናል። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 18 ከዚህም በኋላ ዳዊት ፍልስጤማውያንን መታ አዋረዳቸውም። ከፍልስጤማውያንም እጅ ጌትንና መንደሮቿን ወሰደ። ሞዓብን መታ፣ ሞዓባውያንም ለዳዊት ገባሮች ሆኑ። ግብርም አመጡለት። ዳዊትም በኤፍራጥስ ወንዝ አጠገብ የነበረውን ግዛት ለመያዝ በሄደ ጊዜ የሱባን ንጉሥ አድራአዛርን እስከ ሐማት ድረስ መታ። ዳዊትም ከእርሱ 1000 ሰረገሎች፣ 7000 ፈረሰኞች፣ 20000 እግረኞች ወሰደ። ዳዊትም ለመቶ 100 ሰረገሎች የሚሄኑትን ብቻ አስቀርቶ የሰረገሎቹን ፈረሶች ቋንጃ ቆረጠ። ከደማስቆም ሶርያውያን የሱባን ንጉሥ አድራአዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን 22000 ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮች አኖረ። ሶራውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበር። ዳዊትም ለአድራአዛር ባሪያዎች የነበሩትን የወርቅ ጋሻዎች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጡ። ከአድራአዛርም ከተሞች ከጢብሃትና ከኩን ዳዊት እጅግ ብዙ ናስ ወሰደ። ከዚህም ሰለሞን የናሱን ኩሬና አምዶች የናሱንም ዕቃ ሠራ። የሐማትም ንጉሥ ቶኡ ዳዊት የሱባን ንጉሥ የአድራአዛርን ጭፍራ ሁሉ እንደመታ ሰማ። ቶኡም ከአድራአዛር ጋር ሁልጊዜ ይዋጋ ነበርና ዳዊት አድራአዛርን ወቅቶ ስለመታው ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ልጁን አዱራምን ወደ ዳዊት ላከው። እርሱም የወርቅና የብር የናስም ዕቃ ይዞ መጣ። ንጉሡም ዳዊት ከአሕዛብ ሁሉ ከኤዶምና ከሞዓብ ከአሞንም ልጆች ከፍልስጤማውያንም ከአማሌቅም ከማረከው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ደግሞ የጽሩያ ልጅ አቢሳ ከኤዶማውያን በጨው ሸለቆ ውስጥ አሥራ ስምንት ሺህ ሰዎች ገደለ። በኤዶምያስም ጭፍሮች አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበር። ዳዊትም በእስራኤል ሁሉ ላይ ነገሰ። ለሕዝቡም ሁሉ ፍርድንና ጽድቅን አደረገላቸው። የጽሩያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሂሊዱም ልጅ ኢዮሳፍት ጣሪክ ጸሐፊ ነበረ። የአኪጦብም ልጅ ሳዶቅ የአቤሜሌክም ልጅ አብያታር ካህናት ነበሩ። ሱሳ ጸሐፊ ነበረ። የዮዳሄ ልጅ በንያስ በከሊታውያንና በፈሊታውያን ላይ ነበረ። የዳዊትም ልጆች በንጉሡ አጠገብ አለቆች ነበሩ።